ሰላም ሰላም ጤና ይስጥልን ክቡራንና ክቡራት የዩቲዩብ ቻናል የተከታታዮች ይህ ስለ ኢንሹራንስ የኢንሹራንስ አገልግሎት የኢንሹራንስ ኢንዱስትሪና ተያያዥ ስለሆኑ ጉዳዮች መረጃዎችን የማጋራበት የዩቲዩብ ቻናል ሲሆን ዛሬም በሌላ መረጃ ተመልሻለሁኝ። ይሄውም የኢንሹራንስ ጥቅም ምንድን ነው የሚል ሀሳብ ላይ ሰፋ ያለና ጠቅለል ያለ መረጃ ስለማጋራችሁ እስከ መጨረሻው ድረስ ቪዲዮውን በማየት ሀሳብ አስተያየታችሁንም ሼር በማድረግ እንድትከታተሉ ጋብዛለሁኝ። አብራችሁን ቆዩ። ተመልሻለሁ እንግዲህ ዛሬ ይዤው የመጣሁት ወይም ደግሞ ዛሬ ይዤላቸው የመጣሁት ርዕስ የኢንሹራንስ ጥቅም ምንድን ነው። ምክንያቱም አብዛኛው የማህበረሰባችን ክፍል ኢንሹራንስን በተመለከተ ኢንሹራንስን ከተወሰኑ የኢንሹራንስ አገልግሎቶች ጋር ብቻ የማያያዝ በተለይ ደግሞ ከተሽከርካሪ ጋር ብቻ የማያያዝ ጉዳዮች ስላሉ እንዳው የተወሰነ ምን ምን ጠቀሜታ ይሰጣል የሚለውን ነገር የተወሰነ ሀሳብን ማጋራት አስፈላጊ ይሆናል ማለት ነው። ከዛ በፊት ግን ኢንሹራንስ ራሱ ምንድን ነው ነው የኢንሹራንስ አይነቶች ምንድን ናቸው የሚሉት ጉዳዮች ላይ የተወሰነ ሀሳብ ልስጣችሁ። ኢንሹራንስ ማለት ኢንሹራንስ አገልግሎት በሚሰጠው የኢንሹራንስ ኩባንያና ኢንሹራንስን በሚፈልገው ወይም ደግሞ የኢንሹራንስ አገልግሎትን በሚፈልገው ግለሰብ፣ ተቋም፣ ድርጅት ሊሆን ይችላል በነኚህ መካከል የሚደረግ ውል ነው ወይም ደግሞ ስምምነት ነው ማለት እንችላለን። ማለት ይህ ስምምነት የራሱ የሆኑ ፖሊሲ የሚባል የራሱ የሆነ ዝርዝር ጉዳዮችን አካቶ እየያዘ ነው። ስለዚህ ይህ የኢንሹራንስ ውል ወይም ደግሞ ስምምነት በውስጡ በኢንሹራንስ የሚካተቱ ነገሮች ምን ምን ናቸው? ኢንሹራንስ አገልግሎቱን ከሚሰጠው ኩባንያ የሚጠበቁ ነገሮች ምንድን ናቸው? ኢንሹራንስ ሹራንስ አገልግሎቱን ከሚያገኘው ግለሰብ ወይም ተቋም የሚጠበቀው ነገር ምንድን ነው? ፈኑ የማይሸፈኑ ጉዳዮችስ ምንድናቸው? የሚሉትን የህግ ጉዳዮችንም ጭምር አጠቃሎ የያዘ ሰነድ ነው ማለት። ስለዚህ በኢንሹራንስ ውሉ ውስጥ የኢንሹራንስ ፖሊሲ ይሸጣል ማለት ነው። የኢንሹራንስ ፖሊሲ ከላይ የገለጽኳቸውን ነገሮች አካቶ ይይዛል ማለት። ሌላው ኢንሹራንስ ሁለት ዋና ዋና የኢንሹራንስ ካታጎሪዎች አሉ። የመጀመሪያው ምንድን ነው? ህይወት ነክ የሆነ የኢንሹራንስ ካታጎሪ አለ። ሁለተኛው ደግሞ ህይወት ነክ ያልሆኑ የኢንሹራንስ አይነቶች አሉ ማለት ነው። ህይወት ነክ የሚባለው የኢንሹራንስ አይነት ከሰዎች ጋር የተያያዘ እና ከህይወት ጋር የተያያዘ የህይወት ኢንሹራንስ የአጭር ጊዜ የረጅም ጊዜ ሊሆን ይችላል። የህክምና ኢንሹራንሶች ሊሆኑ ይችላሉ። እነሱን አጠቃሎ የያዘ የህይወት ነክ የሆነ የኢንሹራንስ ሽፋን ልንለው እንችላለን ማለት ነው። ሁለተኛው ህይወት ነክ ያልሆኑ የኢንሹራንስ አይነቶች የሚባሉት የንብረት ጉዳትና የህጋዊ ኃላፊነት የኢንሹራንስ ሽፋኖች አሉ። ማለት የንብረት ጉዳት ማለት እንግዲህ በህይወታችን ውስጥ የምናካብታቸው ወይም ደግሞ የምናፈራቸው ንብረቶች አሉ፤ እነሱ ላይ ለሚደርሱ ዳዮች የሚሰጥ የኢንሹራንስ ሽፋን ነው ማለት ነው፣ የንብረት ኢንሹራንስ። ሌላው የህጋዊ ኃላፊነት እኛን በተመለከተ የሰው ልጆች ከራሳቸውም ጋር ይሁን ከንብረቶቻቸው ጋር በተያያዘ ሊመጡ የሚችሉትን ህጋዊ ኃላፊነቶችን በሙሉ ሊሸፍን የሚችል የኢንሹራንስ አይነት ነው ማለት ነው። ስለዚህ የኢንሹራንስ አይነቶችን በተመለከተ ሰፋ ያለ ሀሳብ በመሆኑ በሚቀጥለው በእያንዳንዱ በህይወትና ህይወት ነክ ባልሆኑ የኢንሹራንስ ሽፋኖች ላይ ቪዲዮ የምሰራላችሁ ይሆናል። ዛሬ ይዤላችሁ የመጣሁት ግን የኢንሹራንስ ጥቅም ምንድን ነው፣ አንድ አገር ላይ አንድ ማህበረሰብ ላይ የኢንሹራንስ አገልግሎት ወይም ደግሞ ኢንሹራንስ የሚባለው ሀሳብ የሚሰጠው ጥቅም ምንድን ነው የሚለው ላይ የተወሰኑ ከብዙ በጥቂቱ ሀሳቦችን ላጋራችሁ። የመጀመሪያው የኢንሹራንስ ጥቅም በዓለም አቀፍ ደረጃ የኢንሹራንስ ጥቅም ተብሎ የተያዘው ፒስ ኦፍ ማይንድ ወይም ደግሞ የአእምሮ ሰላምን መፍጠር ነው። የአእምሮ ሰላምን መፍጠር ነው ሲባል እንግዲህ ኢንሹራንስ ለሰው ልጆች እድሜ ልካቸውን ያካበቱት ንብረት ይኖራል፣ የራሳቸው ህይወት ይኖራል። ስለዚህ ነገ ምን እንደሚፈጠር በህይወታቸው በንብረቶቻቸው ላይ ምን እንደሚፈጠር አያውቁም። ስለዚህ በማናውቀው ወይም ደግሞ ሰዎች በማያውቁት ነገ ውስጥ ሊፈጠሩ የሚችሉ ብዙ አይነት ስጋቶች ይኖሩባቸዋል ማለት። ስለዚህ በማያውቁት ነገ ውስጥ የሚፈጠሩ ወይም ደግሞ ፈጠሩ የሚችሉ ጉዳቶችን ወይም ደግሞ ኪሳራዎችን ሽፋን በመስጠት ወይም ደግሞ በመጠበቅ ሰዎች ህይወታቸውና ስራቸው ላይ ብቻ ትኩረት እንዲያደርጉ በእጅጉ ያግዛል ማለት ነው። ኢንሹራንስ ለህይወታችን ለንብረታችን ሽፋን በመስጠት ለማንፈልገው መጨናነቅና ለማንፈልገው ወይም ደግሞ አስፈላጊ ላልሆኑ ትኩረቶች እንዳንጋለጥ ይረዳል ማለት ነው። ስለዚህ ዋናው የኢንሹራንስ ሽፋን ስንገዛ ወይም ደግሞ የኢንሹራንስ ጥቅም የሰው ልጅ በህይወት ሲኖር ነገ ላይ በማያውቀው ሁኔታ ንብረቱ ላይ ህይወቱ ላይ ሊመጣ ከሚችል ነገር የሚፈጠሩ ችግሮችን ወይም ደግሞ የሚፈጠሩ ችግሮችን በማሰብ እንዳይጨነቅ፣ እንዳያስብ ወይም ደግሞ ስጋቶች እንዳይኖሩበት የአእምሮ ሰላምን መፍጠር ነው አንዱ የኢንሹራንስ ጥቅም ማለት ነው። ሁለተኛው የታክስ ቤኔፊት ነው። እንግዲህ የኢንሹራንስ ኩባንያዎች ለአንድ ሀገር ኢኮኖሚ እንደሚታወቀው ከፍተኛ ግብርን በመክፈል የራሱ የሆነ ጉልህ አስተዋጽኦ ያበረክታል። ይህንን ሁሉም ሰው ይገነዘባል። ሁሉም የኢንሹራንስ ኩባንያዎች በግብር መልክ ብቻ ሳይሆን የተጨማሪ እሴት ታክስን ጨምሮ በመሰብሰብ ለአንድ ሀገር ኢኮኖሚ ከፍተኛ የሆነውን አስተዋጽኦ ያበረክታሉ ማለት ነው። ስለዚህ ታክስ በነፊትም አንድ ሀገር ላይ የኢንሹራንስ ኩባንያዎች ሲቋቋሙ የአእምሮ ሰላምን ከመፍጠር ለዜጎች ለነገ ስጋቶቻቸው ሽፋን በመስጠት ብቻ ሳይሆን በገቢ ደረጃም ለአንድ ሀገር ኢኮኖሚ በታክስ መልክ በግብር መልክ እና በተለያዩ ሁኔታዎች ክፍያዎችን ወይም ደግሞ አስተዋጽኦችን በማድረግ የራሱን የሆነ ሚና ይጫወታል ማለት ነው። ይሄ ሁለተኛው የኢንሹራንስ ጥቅም ነው። ሶስተኛው ሃፒ ሪታይርመንት ወይም ደግሞ የእርጅና ጊዜያችንን ደስተኛ ሆነን እንድናሳልፍ የሚያግዘን ዘርፍ ወይም ደግሞ ኢኮኖሚ ዘርፍ ነው ልንለው እንችላለን ማለት ነው። ይሄ ማለት ምን ማለት ነው? የእርጅና ጊዜን በተረጋጋ ሁኔታ ለማሳለፍ ወይም ደግሞ ለመኖር ከፍተኛ አስተዋጽኦ ያደርጋል ስንል ምክንያቱ ኢንሹራንስ በተለይ ደግሞ የህይወት ኢንሹራንስ ከፍተኛ የሆነ ለህክምና ልናወጣው የምንችለውን በእርጅና ጊዜያ ማለት ነው። ችለውን ወጪ በመሸፈን እዳዎቻችንን በመሸፈን በእኛ ስር ለሚተዳደሩ ሁሉ በገቢ እጦት እንዳይቸገሩ በማድረግ የተረጋጋና የአእምሮ ሰላማችን በተጠበቀ ሁኔታ የእርጅና ጊዜያችንን እንድናሳልፍ ከፍተኛ አስተዋጽኦ ያደርጋል ኢንሹራንስ ማለት ነው። አራተኛ ደረጃ ያስቀመጥኩት የኢኮኖሚ እድገትን ለማፋጠን ከፍተኛ አስተዋጽኦ አለው ኢንሹራንስ። ኢንሹራንስ በአንድ ሀገር ኢኮኖሚ ውስጥ ዜጎችን ኢኮኖሚውን ካልተጠበቀ አደጋና ውድመት በመጠበቅ ኢኮኖሚው የተረጋጋና ስኬታማ እንደሆነ ያደርጋል ማለት ነው። እንግዲህ እንደሚታወቀው አንድ ማህበረሰብ ችግር እንዳይደርስበት አንድ ማህበረሰብ ወይም ደግሞ ግለሰቦች ሊሆኑ ይችላሉ። እድሜ ልካቸውን ሙሉ ያፈሩት ያካበቱት ንብረት በአንድ ቅጽበት የመውደም እድል ወይም ደግሞ የመጥፋት እድል ስለሚኖረው እነኚህን ነገሮች የኢንሹራንስ ሽፋን በመስጠት የነገ ስጋቶቻችንን በመሸፈን ከፍተኛ የሆነ ለኢኮኖሚው አስተዋጽኦ የሚያደርግ ዘርፍ ነው ማለት ነው። የኢንሹራንስ አገልግሎት በአምስተኛ ደረጃ የተያዘው ቁጠባን ለማበረታታት ይረዳል። ኢንሹራንስ ኢንሹራንስ የግለሰቦችን፣ የድርጅቶችን የቁጠባ ባህል ያበረታታል ሲባል ምክንያቱም አንድ ግለሰብ ወይም ደግሞ ድርጅት የሆነ ያክል የአረበውን መጠን ዛሬ ላይ ለኢንሹራንስ ኩባንያው ከከፈለ በኋላ ችግሩ በሚደርስበት ጊዜ የንብረቱን ግምት ሙሉ በሙሉ የመውሰድ እድል ስላለው ዛሬ ላይ ትንሽ አረቦንን በመክፈል ነገ ሊፈጠርብን የሚችለው ንብረቶቻችን ላይ ሊፈጠሩ የሚችሉትን ችግሮች በመሸፈን የራሱን የሆነ ቁጠባ ለነጋችን እየቆጠብን እንደሆነ ያሳየናል ማለት ነው። በተጨማሪም ዛሬ ላይ ሆነን የትምህርት ቤት ኢንሹራንስ ለልጆቻችን ስንገባ፣ የላይፍ ኢንሹራንስ ስንገባ ለነገ ዛሬ ላይ በአነስተኛ ገንዘብ ለነጋችን ዋስትና የገዛን በመሆኑ ለነጋችን እየቆጠብን ነው ማለት እንችላለን። ይሄም ቁጠባን በእጅጉ የሚያበረታታ ዘርፍ ነው ማለት ነው። በስድስተኛ ደረጃ ያስኩት የህይወት ኢንሹራንስ ለአንድ ሀገር ኢኮኖሚ የህይወት ኢንሹራንስ ሽፋን ከፍተኛ የሆነ አስተዋጽኦ አለው። የዚህ አይነት የኢንሹራንስ አይነት ወይም ደግሞ የኢንሹራንስ ሽፋን የሰው ልጅ በህይወት ሲኖር የራሱ ንብረት ገቢ ይኖረዋል። በህይወቱ ያካበተው ብዙ ሀብት ንብረት ይኖረዋል። ነገር ግን ሞት ሲያጋጥም በስሩ የሚተዳደሩ የቤተሰብ አባላት ለከፋ ችግር የመጋለጥ ለቤተሰብ መበተን ምክንያት እንዳይሆን ከፍተኛ አስተዋጽኦ ያደርጋል ማለት ነው። ምክንያቱም የህይወት ኢንሹራንስ የሞት አደጋ ላይ የሚያጋጥመው ሰው ሳይሆን በዛ በሚሞት ሰው ወይም ደግሞ በሟቹ ስር ሊተዳደሩ የሚችሉ ወይም ደግሞ እሱ እንደ ብሬድ ዊነር ሁኖ የገንዘብ ምንጩ ነው ሲያስተዳድራቸው ስለነበረ እሱን በማጣታቸው ምክንያት ሊፈጠሩ የሚችሉ ችግሮችን የኢንሹራንስ ኩባንያው ስለሚሸፍን ወይም ደግሞ ለገባው ዋስትና ሽፋን ስለሚሰጥ ቤተሰብ ከመበተን ማህበረሰብን ከችግር የመታደግ ትልቅ አስተዋጽኦ ያደርጋል ኢንሹራንስ ማለት ነው። ሌላው ለብድሮቻችን ዋስትና ይሆናል። እንግዲህ እንደሚታወቀው እንደ ሀገር ወይም ደግሞ እንደ አካባቢም ልንለው እንችላለን፣ ለግለሰቦች ለተቋማት አበዳሪ ድርጅቶች ይኖራሉ። ገንዘብ ተበድረን ቤት ልንገዛ እንችላለን፣ ንብረቶች ልንገዛ እንችላለን። ስለዚህ ሰዎች በተለያየ አጋጣሚ ቋሚ ንብረትን በባንክ በብድር የሚገዛበት መንገድ እንዳለ ያው ሁላችንም የምንገነዘብ በመሆኑ ነገር ግን ተበዳሪው አካል ወይም ደግሞ ተበዳሪው ግለሰብ ብድሩን የሚከፍለው አካል በመሆኑ ወይም ደግሞ ከሆነ እሱ ላይ የሞት አደጋ ሲያጋጥመው እዳው ቀጥታ ወደ ቤተሰብ የሚተላለፍ በመሆኑ ኢንሹራንስ የብድር ዋስትና ይሰጣል ማለት ነው። ይሄ ማለት ምን ማለት ነው? የብድር ዋስትና ካልተገዛለት ወይም ደግሞ የኢንሹራንስ ሽፋን ካልተሰጠው ልክ ተበዳሪው አካል ወይም ደግሞ ያንን ንብረት ተበድሮ የገዛው አካል በሚሞትበት ሰዓት አንድም እዳው በቀጥታ ለቤተሰቦቹ ይተላለፋል፣ ሁለትም ደግሞ እዳውን መክፈል እንኳን ባይችሉ ንብረቱ ወይም ደግሞ በብድር የተገዛው ንብረት በሽያጭ ለአበዳሪው አካል ይተላለፋል ማለት ነው። ስለዚህ ቤተሰብ እንዳይበተን፣ ማህበረሰብ እንዳይበተን፣ የገዙትን ንብረት እንዳያጡ ሽፋን የሚሰጥ እንግዲህ ለብድራችን የሚሰጥ የሞርጌጅ ኢንሹራንስ የብድር ዋስትና ልንለው እንችላለን ማለት ነው። በስምንተኛ ደረጃ የያዝነው ወይም ይዤላቸው የመጣሁት የተረጋጋ ኢኮኖሚ እንዲኖር ያደርጋል ኢንሹራንስ ኢንሹራንስ የአንድን አገር ወይም ደግሞ የአንድ ሀገር ውስጥ ወይም ደግሞ በአንድ ሀገር ውስጥ ሰዎችንና ንብረቶችን ዋስትና በመስጠት የማይናወ የተረጋጋ ኢኮኖሚ እንዲኖር ያደርጋል። እንግዲህ ግለሰቦች ሊኖሩ ይችላሉ፣ ተቋማት ሊኖሩ ይችላሉ ሀብት በረጅም ጊዜ ልፋት በረጅም ጊዜ ጥረት በረጅም ጊዜ ትጋት የምናፈራው የምናገኘው ንብረት ነው። ስለዚህ ይሄ ንብረት በቅጽበት ወይም ደግሞ በሆነ አጋጣሚ የሚወድምበት የሚጠፋበት የምናጣበትና በሆነ ቅጽበት ደግሞ ወደ ድህነት እንትን የምንገባበት ሁኔታ ስላለ ኢንሹራንስ ይሄንን በመሸፈን ኢኮኖሚው የተረጋጋና ቀጥ ብሎ እንዲሄድ ያደርጋል ማለት ነው። በዘጠኛ ደረጃ እ ለአንድ ሀገር እድገት እና ኢንቨስትመንት ከፍተኛ የሆነ አስተዋጽኦ ያደርጋል። ይህ ማለት አገሪቷ ላይ ላሉ ኢንቨስትመንቶች ወይም ደግሞ የኢንቨስትመንት እንቅስቃሴዎች ሽፋን በመስጠት ትርፋማ እንዲሆኑ ለማድረግና ሁሉም የኢንሹራንስ ኩባንያዎች ከደንበኞቻቸው የሚሰበስቡትን በቢሊየን የሚቆጠር የገንዘብ መጠን ኢንቨስት በማድረግ ወይም ደግሞ ሌላ ሴክተር ላይ ገንዘቡን ፈሰስ በማድረግ ወይም ደግሞ ኢንቨስት በማድረግ ለስራ እድል ፈጠራና ለኢኮኖሚ እድገት ከፍተኛ አስተዋጽኦ ያበረክታል ማለት ነው። ስለዚህ የኢንሹራንስ ኩባንያዎች ገንዘቡ ሰብስበው የሰበሰቡትን ገንዘብ ለካሳ ክፍያ ብቻ ለደንበኞቻቸው ካሳ ክፍያ ብቻ ማወል ሳይሆን ኢንአድቫንስ ነገ ላይ ለሚከፍሉት ካሳ ዛሬ ላይ ቀድመው ስለሆነ ገንዘቡን የሚሰበስቡት ወደ ፑሉ ወይም ደግሞ ወደ አንድ ቋት ስለሆነ የሚገባው፣ አንድ ቋት ላይ ሲመጣ ደግሞ ከተለያዩ ሰዎች የምንሰበስበው ገንዘብ ወደ አንድ ቋት ስለሚገባ ያንን ቋቱ ላይ ያለውን በርከት ያለ ገንዘብ ሌላ ኢንቨስትመንት ላይ ኢንቨስት ስናደርገው ደግሞ አንደኛ የኢንሹራንስ ኩባንያዎች ሌላ ሪተርን ያገኛሉ፣ ሌላ የኢንቨስትመንት ሪተርን ያገኛሉ። አዘ ሴም ታይም ያ ኢንቨስትመንት ለስራ ዕድል ፈጠራና ለሀገርም ኢኮኖሚ ከፍተኛ የሆነ አስተዋጽኦ ያደርጋል ማለት ነው። ስለዚህ እነኚህ ከላይ ወይም ደግሞ የጠቀስኩላችሁ የኢንሹራንስ ጠቀሜታዎች እነኚህ ብቻ አይደሉም፣ በርከት ያለ ጠቀሜታዎች አሉ። ለዛሬ ግን ይዤላችሁ የመጣሁት ኢንሹራንስን በተመለከተ ወይም ደግሞ ኢንሹራንስን ጠቀሜታ በተመለከተ ይህንን ይመስላል። ምናልባት ይህንን ጉዳይ በተመለከተ ሀሳብ አስተያየት ካላችሁ፣ ኢንሹራንስ ምንም በተመለከተ ሀሳብ አስተያየት ጥያቄዎች ካሏችሁ መረጃ ታስቀምጡልኝ ፈጣን መልስ የምታገኙ በመሆኑና ሀሳባችሁንም እንደ ግብአት የምጠቀምበት መሆኑን እየገለጽኩኝ በሌላ ጠቃሚ መረጃ እስከምንገናኝ ድረስ ጤና ይስጥልኝ።